አላውቅም፣ አስገድሉ አያውቅም፣ አለ ሀገሬ ሰው ለመጀመሪያ ጊዜ በጣሊያን ሀገር ለትምህርት፣ ለስራ፣ ለጉብኝት ብቻ ለሆነ ምክንያት መጡ እንበል። ለምሳሌ እርስዎ መናገር የሚችሉት አማርኛና እንግሊዝኛ ብቻ ነው ብለን እናስብ። በጣሊያን ሀገር ውስጥ ደግሞ በአብዛኛው የሚወራው ጣሊያንኛ ብቻ ነው። ታዲያ በዚህ አይነት ሁኔታ ውስጥ ሲሆኑ ሁለት አማራጮች ብቻ ይኖረዎታል። በትህትና ቋንቋውን እንደማይረዱት መናገር ወይ ደግሞ በእንግሊዝኛ ማውራት ይቻል እንደሆነ መጠየቅ ማለት ነው። መቼስ እስካሁን በዚህ ቪዲዮ ምን ላቀርብ እንደሆነ መጠርጠሩ አይቀርም ሚስ ኩዚ ኖን ካፒስኮ ይቅርታ አልገባኝም ሚ ዲስፒያቼ ኖን ፓርሎ ኢታሊያኖ ይቅርታ ጣሊያንኛ መናገር አልችልም ኮዛ ሲግኒፊካ ኢን ኢንግሊዝ በእንግሊዘኛ ምን ማለት ነው ፓርሊ ኢንግሊዝ እንግሊዘኛ ትናገራለህ ሜሎፖዲ ሬኒንግሌዝ ፐርፋቮሪ እባክህ በእንግሊዘኛ ልትነግረኝ እንችላለን። ሚስኩዚ ሜሎፖስፔጋ ሬኒንግሌዘ ይቅርታ ይህንን በእንግሊዘኛ ሊያብራሩልኝ ይችላሉ። እንዴት ነው እንደጠረጠሩት፣ ነው ያቀረብኩት ነገር ይሆናል በየተስፋ አደርጋለሁ። አሪፍ። መልካም ቀን ይሁንላችሁ። ይህን ብትሰራልን የምትሉት ሀሳብ ካለ ኮመንት ላይ ብትጽፉ የማየው ይሆናል። መልካም ቀን። በቀጣይ ቪዲዮ እንገናኝ።